የዳነ ቀን የጀመረውን እኮ የሞተ ቀን ነው። በቃ ሰውየው ግድል ላደረጉት በቃ ፀጥ አለ። ጌታን ጠበቅሁት፣ ጠበቅሁት፣ ጠበቅሁት መረረኝ። የት ይሄዳለህ? እስክትሞት መጠበቅ ለምን መሰል አመፀኛ ኗ እግዚአብሔርን አይፈራ ሰውን አይፍር ሊሰድብ ይችላል። ሰው ማል ሊያዋርዳት እኮ ይችላል። ሂድ ምናምን ቢያዋርዳትስ ተጠግታቀስ ብላ ፍረድ ይሄ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው። መቼም ማን እግዚአብሔር ይመስል መንገድ ላይ እንደክማለን፣ እንበረታል፣ እንወድቃል፣ እንነሳለን፣ ኃይል ያጥረናል፣ ኃይል ይሰጠናል፣ አቅም ሲያቅል ጸጋ ይጨምረል፣ ይደግፈናል፣ እያገዘን እስከ መጨረሻ ድረስ መሀል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ አላቢያ ፈገፍግስ እሱስ አይካፈልም። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያደርገኝ? የቀረው የማ ነው? የጥላውን ነው፣ ምንድን ነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን እና ከእኛ መካከል እንዳንዳችን ለመሆን ታድሎ ነበር አለ፣ እና እምቢ ብሎ እግዚአብሔር ትቶት አደለም፣ ሰውየው ትቶ ሄዶ ነው። ጥላውን እግዚአብሔር አይተውም፣ ሰውን እኛ ነንምንቶ በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን እና በመጀመሪያ የተነሳንበትን በመጀመሪያ የያዝነውን የጀመርንበትን፣ በጣም ጥቂት የምትመስለዋን እንደ ዘር በውስጣችን የተቀመጠችዋን ያችን እስከ መጨረሻ ድረስ አጽንተን ብንይዝ፣ ያለፈ ነው የአሁኑ ነው የወደፊት ነው አደል? ይሄ ክፍል አሁን የተነሳችሁበት አለ የመጀመሪያ የተባላለ ገና በጌታ ስትጀምሩ የነበራችሁበት በጣም ፈርቨንት የሆነ በጣም የሚቀጣጠል በጣም እድል የማይሰጥ በተገኘ አጋጣሚ በሙሉ የሚጸልይ በተገኘ አጋጣሚ በሙሉ ቃል የሚያጠና በተገኘ አጋጣሚ በሙሉ ለጌታ ብሎ የሚኖር ምንም ነገር ለጌታ ብሎ ሲተው ፌቨር እንዳደረገ ማይቆጥር በመጀመሪያ የነበረ የተነሳንበት እምነት እሱን እስከ መጨረሻ ድረስ አጽንተን ብንይዝ፣ ሳትበርዱ፣ ሳትቀዘቅዙ በተነሳችሁበት ሙቀት በተነሳችሁበት ግለት እስከ መጨረሻ ድረስ ጸንተን ብንቀጥል በጣም ትልቁ ፈተና በክርስትና ህይወት ላይ ብቻ ሳይሆን በየትኛውም በየትኛውም በምንጀምረው ነገር ላይ ያለ ትልቅ ፈተና ጸንቶ መቀጠል ነው። መንፈሳዊነትም ደግሞ ጸንቶ መቆየት ነው። ጽናት፣ መጽናት፣ መቆየት፣ መታገስ ይሄ በጣም የብዙ ሰው ቻሌንጅ ነው። በክርስትና እምነት ላይ በምንኖረው ህይወት ላይ ብቻ ሳይሆን በምንሰራው ስራ ላይ፣ በምልልሳችን ላይ፣ አጠገባችሁን ካሉ ሰዎች ጋር ባለ ግንኙነት ላይ መጽናት በጣም ፈታኝ ነገር ነው። በጣም ትልቅ ፈተና ያለው የያዛችሁትን ነገር ሳትለቁ ረጅም ዘመን መኖር ነው። በጣም ብዙ ጊዜ አሁን እንደምንለው ወንድማችን ሐዋርያው ቅዱስ ዮሐንስ በ18 ዓመቱ ከዘብድዮስ እጅ ላይ ሲወስደው እስከ መቶ ዓመቱ ኤፌሶን ቤተ ክርስቲያን አርጅቶ እስካንቀላፋበት ዘመን ድረስ 80 ዓመት ሙሉ ምንም ሳይቀይር ኖሯል። እግዚአብሔር ያሳይህ የሚወርድበትን ነገር ፀሐይ፣ አለ። ከዛ ዝናብ አለ፣ ክረምት አለ፣ በጋ አለ፣ ዓመታት አሉ። አጠገብ በዚህ እምነት ምክንያት የሚገደላለ፣ የሚከበራለ፣ የሚሞገሳል፣ የሚተፋበት ይሄ ሁሉ ነገር እያለ ምንም ርዕስ ሳትቀይር ዳይቨርት ሳታደርግ ፎከስ ሳትሰብር አጽንተ እስከ መጨረሻ መቀጠል ሪዋርዱ መሬት ላይሆን ይችላል። አፍተሮል አምሶሪ መሬት ላይ ሊሆን ይችላል ሽልማቱ ሽልማቱ እንደ መንፈሳዊ ሰው ሰማይ ሊሆን ይችላል ለምሳሌ ከነዚህ ሰዎች አንጻር ሰማይ ነው ሽልማት ጳውሎስ መሬት ላይ ምን አገኘ ምንም ጳውሎስ በምንድን ነው የጨረ በጽናት አደል በጽናት ሲሞት አደል ሊሰውየው ያቆመው የዳነ ቀን የጀመረውን እኮ የሞተ ቀን ነው በቃ ሰውየው ግድል ላረጉት በቃ ጸጥ አለ እስከዛስ ቤተመንግስትም እስር ቤትም የክብር ቦታ አምላክነ ተብሏል በድንጋይ ወግረው ሞቷል ብለው ጠለት ሄደዋል። ይሄ ሁሉ ጽናቱን የሚፈታተን ነገር ነበር። በዚህ ሁሉ መካከል አጽንተው እስከ መጨረሻ የጀመርንበትን የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንይዝ ጌታ እስኪመጣ ማለት ብቻ አይደለም። ጌታ ቢቆይስ እስክንሞት ማለት። ጌታን ጠበቁት፣ ጠበቁት፣ ጠበቁት አልመጣ ለኝ ጠበቁት፣ ጠበቁት አልመጣ ለኝ ከዛስ ወዴት ትሄዳል? ጌታን ጠበኩት ጠበኩት ጠበኩት መረረኝ። የት ትሄዳለህ? እስክትሞት መጠበቅ ግን፣ ስለ ጽናት ጌታ ኢየሱስ ክርስቶስ ከጸሎት አንጻር ያነሳት አንዲት ሴት አለች። ኢየሱስ እኮ የተናገረው የጸሎት ርዕሳችሁ እንዲህ አይነት ይሁን አይደለም፣ ምንም ጸልዩ ጽኑ ነው። ምን ኢየሱስ ስለ ርዕስ አይደለም ያወራው፣ ስለ መጽናት ነው ያወራው። ሴትዮዋ ምንድን ነበረ ጉዳዩ? ጉዳ አልነገረንም። ምንድን ምንድነው? ምንም አናቅም። ከባለ ጋራ ጋር ብቻ የሆነ ያበሳጫ ጎረቤት አለ አላስቆም አላስቀምጥ ያለ ጎረቤት አለ። ፍርድ ብትመክረው ብታወራው፣ ሽማግሌ ብትልቅ እምቢ ስላለ ፍርድ ቤት ሄደች። ፍረድልኝ አለችው። ኬዙ ምንድን ምንድነው አሉት። ኢየሱስና ጴጥሮስ ኬዙ አይመለከትም። ስለ ኬዙ አይደለም ነው እያወሩ ያሉት። ፀንተ ስለ መንበርከክ ነው እያወሩ ያሉት። ጽናት ምን ያህል ዋጋ እንደሚያስከፍል ሲነግራቸው ዳኛው የዳኛውን ክፋት አመጣው፣ የእሷን ጽናት ለማምጣት ሴትዮዋ በጣም ጽኑናት። ይገርማቸዋል። የሄደች ቀን ተፈረደላት ቢባል ከፀናት ጋር አይሄድም። ዳኛው አመፀኛ ነው ይልና እግዚአብሔርን የማይፈራና ሰውን የማያፍር። ደሞ በጣም የሚገርማቸው ምንም እግዚአብሔርን ባልፈራና ሰውን ባላፍር አለ። ራሱን ያውቃል። ምንም እግዚአብሔርን ባልፈራ ሰውን ባላፍር አለ። ይቺ ሴት ግን አለ እሺ ዘወትር እየመጣች ስለምትነዘንዘኝ አለና ስለንዝንዟ ስል አሁን ጉዳዩን አይቶ አገላብጦት አይደለም። ጽናቷ ከአፉ አይደለም ከአጥንቱ ነው ፍርድ ያወጣው። ዋዝ ኢምፖርቹዲንግ ሼምለስ ፐርሲስታንስ ነበራት። ለምን መሰል? አመፀኛ ነው፣ እግዚአብሔር ናይፈራ ሰው ናይፍር። ሊሰድብ ይችላል፣ ሰው መል ሊያዋርዳት እኮ ይችላል። ሄጅ ምናም ቢያዋርዳትስ? ተጠግታ ቀስ ብላ ፍረድልኝ፣ ጠዋት ከቤት ሲወጣ ፍረድልኝ፣ ኮርት ላይ ከኋላ ሆና ፍረድልኝ ይሉንታ ቢስ የሆነ ጽናት የመጀመሪያ የተነሳንበትን የመጀመሪያ የተቀበልነውን የመጀመሪያ የተካፈልነውን ይህንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። እስከ መጨረሻ አጽንተን ብንይዝ ምንድን ነው ትርፋችን? ምክንያቱም ዋጋ የምንከፍለው ነገር ብዙ ኗ አሁን የጀመርኩበትን እምነት እስከ መጨረሻ አጽንቼ ሲይዘው፣ እምጠላው፣ እምተወው፣ እማራግፈው እሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ እማረገው ነገር አለ። ምንድነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። መሆን እየፈለግኩኝ በሆን ጥሩ ነበር እያልኩኝ እማልሆነው ነው እምተዋው ነገር አለ። ምንድነው ትርፌ? ከክርስቶስ ጋር ተካፋይ መሆን፣ የክርስቶስ ኢየሱስ ተካፋይ መሆን። ተካፋይ መሆን የሚለው ባይዘ የክርስቶስ ኢየሱስ በሚሆነው ነገር ሁሉ ላይ ትኖራለህ ማለት ነው ትርጉሙ። ትክክለኛ ቃሉ እንደዛ ትሆናላችሁ አለ። እስከ መጨረሻ አጽንቼ ብይዝ ምንድን ነው ትርፌ? ከክርስቶስ ጋር ተካፋይ ትሆናለ። የክርስቶስ የሆነ ያንተ ይሆናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹነት አምልጣችሁ ከመለኮታዊ ባህሪ ተካፋይ እንድትሆኑ፣ የመለኮታዊ ባህሪ ተካፋይ ከመለኮ ባህሪ ተካፋይ እንድትሆኑ፣ በእነዚህ ነገሮች አማካይነት እጅግ ታላቅና ክቡር የሆነውን ተስፋ ተስፋ ሰጠን። መቼ ነው ማለት ነው? ተስፋ ነው። በምንድን ነው ምንጸናው? ከቁጥር አምስት ጀምሮ ባሉት ላይ በሙሉ ትጋት በእምነት ላይ በጎነት ለመጨመር ጣሩ። በበጎነት እውቀት፣ በእውቀት ላይ ራስን መግዛት፣ በሱ ላይ መጽናት፣ በዛ ላይ እውነተኛ መንፈሳዊነት፣ በዛ ላይ ወንድማዊ መተሳሰብ፣ በሱ ላይ ፍቅርን ጨምሩ። እነዚህ ባህርያት ናቸው። እነዚህ ባህርያትን ሰጥቶናል። በእነዚህ ባህርያት ውስጥ ጸንተን ስንኖር ይህንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ ይሄ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው? መቼም አንሆነ። እግዚአብሔር ይመስገን። መቼም ሰው መለኮት አይሆንም። መለኮት ሰው ሆኖ ያውቃል። ከላይ ወደ ታች ተወርዶ ያውቃል። ከታች ወደ ላይ የለም። እዛም ስንሄድ ሰውነን፣ ግን ፉሊ እግዚአብሔር በሰማይ ለሰው ልጆች በክርስቶስ ኢየሱስ ያዘጋጀውን ነገር ግን እንካፈለዋለን። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃል፣ እንነሳለን፣ ኃይል ያጥረናል፣ ኃይል ይሰጠናል። አቅም ሲያገል ጸጋ ይጨምረል፣ ይደግፈናል፣ እያገዘን እስከ ጥለው በሚያርፍበት በኩል ሲያልፍ እንዲነካቸው ብለው ያስቀምጡ። ሰውየውን እዩት እንግዲህ ርቀቱን፣ እንዴት አይነት እግዚአብሔር ጸጋ እኮ የተሸከመ ሰው ነው። ቀጥሎስ የበጉ ሐዋርያ እኮ ነው የክርስቶስ የበጉ ሐዋርያ። የመጀመሪያቱ ቤተክርስቲያን የተተከለች እኮ በሱ ስብከት ነው። ይህንን የሚያክል ግዙፍ ሰው ስለ ራሱ ሲጽፍ እኔ ኢየሱስ ክርስቶስ ባሪያና ሐዋርያ አደለ የሚለው ሐዋርያና ባሪያ አደለ የሚለው ባሪያ የሚለው ከፊት ነው ባርነት ማንነቱ ነው። ሐዋርያነት የሥራ ድርሻው ነው። እና ባሪያና ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ለእናንተ ይለ ለእነ ማንን የሚለው እዛ ጳንጦስ፣ ቀጰዶቅያ ምናምን ጌታን ተቀብለው ገና አዳዲስ ክርስቲያኖች ምንም የማያውቁ ቅዱሳን ቸርች ውስጥ ገብቶ ቁጭ ብሎ ሐዋርያው ቅዱስ ጴጥሮስ ደብዳቤ ጽፈር ያ ሐዋርያ ፖፑ፣ ያ ግዙፉ ሰውዬ፣ የኢየሩሳሌም ጉባኤ መሪ እሱ ደብደብ እስቲ ምንድን ነው የሚለው ብሎ ሲጠብቁ ሊሰሙ፣ እኔና አንተ የተቀበልነው ክቡር እምነት እኩል ነው። እኔና አንተ እኩል ነን አለ በእግዚአብሔር መንግስት። እስቲ አሜን በሉ። ስለሰራኑ ስለ ወንጌሉ ስራ ሽልማት ይኖረዋል። ከዛ ውጭ ግን ምንድንበት እምነት ግን እኩል ነው አለ። እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አይሶቶሞስ ማለት ኢኳል ሆነር ማለት ነው ኢኳል ሆነር እግዚአብሔር ሳይን እኩል ክብር ነው በፊቱ ያለ ዋው! ተስፋለን ይላሉ። በስደት ውስጥ ነው ያሉት፣ እየተሰቃዩ ተስፋለን። አዎ ወደፊት የሚገለጥ ተስፋላ። ታዲያ ምን ይጠይቀናል? መጽናት እስከ መጨረሻ፣ በያዛችሁት እምነት መጽናት። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ከክርስቶስ ኢየሱስ ካለው ሕይወት አምልጦ ወደኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባችኋል። እሱስ አይካፈልም። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያደርገኝ? የቀረማ ነው የጠላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት። የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ፣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለሙስ የበለጠ ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ እውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል ደክመን ያኔ ትዝ ይላቸዋል። ምቾት ያደክማል። ቻሌንጅ ግን ያወጡዋል። እነዚያዎቹ የተነኩበት እኮ ነው የነካል። እርግጠኛ ሁኑ፣ ይሄ ክርስትና ነኝ። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ፣ የፈለገ አይነት ውጣውረድ ውስጥ ጥለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁ ትቀጥሉ፣ ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ የነበረን መነቃቃት ካስጣለ ወንጌል መስበክ ካስጣለ ጸሎት ካስጣለ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ፣ ባታቅመም ይሻለ። በያዝከው እምነት እስከ መጨረሻ ጸንተሃል፣ ቆመሃል፣ እስክታንቀላፋ አልካድከኝም፣ አልቀየርከኝም፣ አልተካኝ ና ና፣ ከኔ ጋር አለ። ሰማይ ሊብራራ በማይችል ክብር ውስጥ ሼር ይኖራል። ዙሪያው እኛ ነን ያለ ነው። ከዛ እንዲህ ሲሰድ ይነካናል። እጅን ስትልክ አጠገብ ያለው ጳውሎስን፣ አይደለም የምነካው ኢየሱስን ነው የሚለው ጳውሎስ። ሰማይ ምን ያደርግልህ? አልደመና ድረስ ጎን ለጎን እየተያየ መሄድ ነው። ሰማይ ኢየሱስ አለ። አሁን ኢየሱስ እያል መችስ ጳውሎስ እያ አትልም። ሄዶ የመጣ ካለ ያስረዳን። ምንድን ነው የሚያስደስት? ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስታለን፣ አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። መሬት ላይ መንገድ ላይ የምተኛ ልትሆን ትችላለህ። ማንም ዞር ብሎ ላያየ ይችላል። ሰማይ በጌታ ሆነ ጸንተ ከንቀላፋ እግዚአብሔር ሰማይ ስታተስ አይመርጥም። ጸንቶን የጨረሰው ይላል ጌታ ኢየሱስ። ይጠራል ና ይለሃል፣ ተካፋይነ ግባ ይለሃል። ቦታ እዚህ ጋር ነው። ምንድን ነው ኳሊፊኬሽኑ? መጽናት። ክርስትና በጣም ክቡር ነው፣ በጣም ውድ ነው። ይዛችሁ ስትኖሩ ግን አጌነስት ስለሆናችሁ ከዚህ ሲስተም ጋር በጌታ በመሆናችሁ ምክንያት ይህ ዓለም ይጠላቸዋል። ስለዚህ በመከራ ነው። የመከራው ተካፋይ እንሆናለን በጌታ በመሆናችን ምክንያት። ኢየሱስ በምድር ላይ ሲኖር የተካፈለውን መከራ እንካፈለዋለን። የመከራው ተካፋይ የምንሆነው የክብሩ ተካፋይ ስለሆንን ነው ነው የክብሩ ተካፋይ የሚለው ከፊት ነው ያለው፣ ከዚ የመከራው ተካፋይ ነው ነው። የክብሩ ተካፋይ ስለምትሆን ነው የመከራው ተካፋይ የምትሆን። ነው የክብሩ ተካፋይ ካልሆንክ፣ የመከራው ተካፋይ አትሆንም። መከራው የሚመጣው ከፊት ክብር ስላለ ነው። ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብረው እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ፣ ለምስጋና ለክብር ለውዳሴ ይሆንላችሁ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ መከራ ውስጥ እያለፋችሁ አዝናችኋለ። ከምትችሉት በላይ እኮ አትፈተኑም። ምክንያቱም ከአቅሙ በላይ ካረክበት ወርቁ ማመድ ይሆናል፣ ወርቅነቱን ያጣል። ግን ሙልጭ አድርጎ ግን እስኪያወጣል ድረስ ይፈትላል። የተቀላቀለ አለ። እኛማ አብሮ የኖረ ነገር ነው የሚነቀሉ ተለይ ላይ አብሮ ከህፃንነት ጀምሮ ያደገ ግንጥል ሲያደርግ ስትል ዋጋ እየጨመረ ነው ይላል። አይዞ ኢየሱስ ክርስቶስ ሲገለጠው ለምስጋና ለክብር ለወዳሴ ይሆንልሃል፣ ታገስ መቼ ነው ሽልማቱ? ኢየሱስ የሚገለጥ ቀን። ለምን ይሆናል? ባይዘዌ ለእግዚአብሔር ምስጋና ምናምን ምክንያት ይሆናል ማለት አይደለም ትርጉሙ። እግዚአብሔር በዚህ ምክንያት ሪዋርድ ያደርጋል ማለት ነው ትርጉሙ። እሱ ሲገለጥ ለምስጋና፣ ለክብር፣ ለውዳሴ የሆንላቸዋል ነው የሚለው። እግዚአብሔር አንተን አይቶ በጎ ታማኝ ይላል። አሜን ነው ካልጸናስ። ይሁዳ አሁን ይሁዳ ኒት እልም ብሎ ሲሄድ በገዛ ፈቃዱ ትቷት በሄደው የሚል ቀለም ቸል ሐዋር ሥራ ምራፍ አንድ ላይ እግዚአብሔር ገንጥሎ አወጣው ነው የሚለው። በገዛ ፈቃዱ ትቷት ሄደ እምቢ አለ እና ከእኛ መካከል እንዳንዳችን ለመሆን ታድሎ ነበር አለ እና እምቢ ብሎ እግዚአብሔር ትቶት አይደለም። ሰውየ ትቶ ሄዶ ነው ጥላውን። እግዚአብሔር አይታውም ሰውን እኛንን ምንቶ ከጌታ ወዴት ይኬዳል? መሬት ላይ እኮ ወይ እግዚአብሔር ነው ወይ ሰይጣን ነው። መሃል ላይ የለም። በራሱ ነው የሚባል ሰው የለም። ወይ ዲመኒክ ነው ወይ ደግሞ ቅዱሱ እግዚአብሔር ጋር ነው። ሰይጣን ፖሰስድ ላይ ያደርገው ይችላል። ሰይጣን ምንድን ነው እንደ እግዚአብሔር በሁሉ ቦታ ስለማይገኝ እንደ ሄድ ኳርተር አንድ ይጠቀማል፣ አንድ ዋና ነገር ይጠቀማል የሚያሯሩት። ከዛ የተቀረውን በሱ ጥላ ስር ይዛል፣ ባሪያ ያደርጋል። የፈለገ ቀን እየገባ እየወጣ ይሠራል። ወየ እግዚአብሔር ነው፣ ወየ ሰይጣን ነው። ከሁለቱ ውጭ የሚባል ዓለም የለም። ደሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስታ አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሆን።